ተጉርቷል የት? መቼ? አምላኪ ወይ፣ እባክህና አንተ ጠብቃቸው። ልሰማ ለሚመጣት ልጅሽ እዚህ ቤት ለእሱ እስካሁን ትቀመጫለሽ? ሰራኝ ሮቦትህ እኮ አይደለሁም ሁሉንም ትእዛዝ ከአንተ የምቀበለው። ኧረ እባክሽ ቤቲ እኮ ነው ያለሽው። እኔ ሰው የሚንቅሰው በጣም ነው የሚያስጠላኝ። ፅናት የባለፈው ክፍል ሰኒ ከክሮቤል ጋር እየተቀራረበች እንደሆነ ነበር ያየነው። ፅናትና ኪራም በፍቅር መሀል ላይ ናቸው ያሉት። ከዛ ካሁን በኋላ አስቤ ያለሁኝ ለራሴ ሰው መቅረብ አለብኝ እያለች ነበረ ለነኑሩ ለጓደኞቿ። እነሱም በእሷ መቀየር በደስታ ነበር። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበል በያላችሁበት። ፅናት ክፍል 79 ቅዱስ ከአንድ ሻይ ቤት ቁጭ ብሎ ከካፌ ቁጭ ብሎ፣ አይ ህይወት ህይወት እኮ እንደዚህ ናት። ይኸው ድፍን አምስት ዓመት ሞላን ታላያየችን። ዛሬ ድፍን አምስት ዓመት ሞላን ካለያየችን። አባቴ፣ እህቴ፣ ተመችቷችሁ ይሆን ከኔ መለየቱ? እኔ ግን አልቻልኩም። ብቸኝነቱ ሰብሮ ሰብሮ አደቀቀኝ። አልቻልኩም። ፅናት ቤቱን ሰርቶብኝ መኖሪያው አደረገ። ወዲያውም እየተጎነጨ እየጠጣ አንዲት ሴት መጥታ አጠገቡ ቁጭ አለች። ምንድን ነው አላት። አይ ምንም ያንተ ጓደኛ ስለሆነኩኝ እንዳት በላይ ብዬ ነው ጥሩ ጥጫዎች አለች አለና ሳአሁ አጫወት ካገኘሁ እንደዚህ ነኝ አለ። ሴትየዋ ተሳስተች፣ አጫዋችም ተጫዋችም አይደለሁ አለ። አይ እንደዚህ እንኳን አትመስለኝም ሴትዮ፣ ዞር በይልኝ፣ በቃ ሌላ ሰው ጋ ሰውዬ ከአንተ ምንም የምፈልገው ነገር የለም፣ ግን ደግሞ እዚህ ጋር እንድቀመጥ ፍቀድልኝ! እኔ ብቼ መሆን ነው የምፈልገው እባክህን ስትለው አንቺ ሴት ክብርሽን ዝቅ እንዳደርገው ለምን ታደርጊኛለሽ ሌላው ሰው ጋር ሂጂ ሲላት እባክህን ይሁልህ እዛ ጋር የተቀመጡ ሰዎች ድሮ ለቀይና እና በቃ በጣም ሲያሰቃዩኝ የአንድ ቀን ገበያቸውን ይዤባቸው ጠፉ። እናም እዚህ አገኙኝ እና እባክህ ከአንተ ጋር ትንሽ ል ሌባ ምትተባበር ይመስልሻል? ሲላት ሌባ አይደለሁም እኔ ለመኖር ስል ገላዬን የምሸጥ ሴት ነኝ እንጂ። አሁን ግን ያደረግሽው ሌብነት ነው ሲላት በፍጹም ሐቄን ነበር የከለከሉኝ። እኔም ሐቄ ነው። ደፋር ሴት ነሽ። ተስፋ ያለው ሰው ነው ፈሪ የሚሆን፣ ተስፋ ያጣ ሰው ግን የሕይወትን ጣም ስለማያውቀው ምንም አይመስለውም አለች ሲ ደፋርና ቆራጥ ይሆን አፌ ቁርጥ ይበልልሽ ብልሽ ደስ ይለ እና በለኛ እረ በአንድ ቀን ሙገሳማ አንድ ነገር ብቻ ተባበረኝ። ለትብብሩ ወንበሩ አይበቃም። አለቅ አይበቃም። አንድ ነገር ብቻ ተባበረኝ። ምን? በቃ እንደከስ እንደከስ ተመረ ይዘኸኝ ውጣ አለች። አላድርገውም። እየለመንኩ ነው፣ እባክህን ስትለው፣ ሌላ ሰው ፈልጊ አላት። እህት የለህም? እባክህን አለ። ከዛም ይዟት ወጥቶ የሆነ ሆነ መሰለኝ። ለነ ኪራ ስልክ ተደወለለት። ኪራም ከእንቅልፉ ብድግ ብሎ ስልኩን ሲያነሳ፣ በድንጋጤ ምን ሆነ የት ምን ሆኖ ተጎድቷል? ብሎ ወይ መጣሁ መጣሁ ብሎ በት ቶሎ። ጽናትም ከጎኑ ደንግጣ ተነስታ ምን ተፈጥሮ ነው አላት። አንቺ ተኝ በቃ ችግር የልትን ነው። ምን ማለት ነው ስትለው፣ ቅዱስ ከሰው ጋር አላውቅም፣ ሌላ ሰው ነው ያወራኝ ሲላት፣ ሲጀምር በዚህን ሰዓት እሱ ውጭ ምን ይሰራል አለች። ሄዳለብኝ በቃ አንቺ ተኝ ብሎ ሊወጣ ሲል ኪራ፣ ከሰው ጋር እንደማትጣላ ቃል ግባለኝ። ምን ነገር ከማረግ በፊት ስለኔ አስብ አለችው። እሽ አምላኪ ሆይ እባክ ፍርዳቸው በሰላም አምጣቸው፣ ብላ ጽናት ብትገለባበጥም እንቅልፍ ቢያላት፣ ለምንድነው ነው እንቅልፍ ንቢያለንጭ ልብን ጨነቀኝ እኮ ሳሎን ልጠብቃቸው ብላ ተነስታው ወደ ሄደ ጽናት። ቅዱስም ከሴትዮዋ ጋራ አረተረጋጋ፣ በጣም እየጠጣ እኮ ነው አለ። ወርበኬሄድ ከዚህ ምንም ማረጋጋት የለም ማለ። እሺ ቆይ ምን ያደረግኩኝ እኔ ስትለው፣ የምርሽንም እንደዚ አይነት ጥያቄ ምጠ እኔ የአባት ገዳይ ነው እንደ ስትለው በጊዜ የተገላገለ እኔ ገሊ ነው ሰውዬ፣ ምንድነው የምትለኝ? ሴትዮው ያምሻል እንዴ ከሰው ጋር የተጣላሁት እኮ በአንቺ ምክንያት ነው እያለ የጨቃት ደግሞም እኮ በደግነት ተነሳስተን ያደረግከው ሲጀምር ከአንቺ ጋር ተቀምጬ ምን እየሰራሁ ነው ሲላት፣ እባክህ ተረጋጋ፣ ልጆች እኮ ከታች አሉ። ይኑሯ አያገባኝም አለ አያገባኝም እንኳን ብትል ገደል ነው የሚያስገ ጦሰኛ ነሽ፣ እሺ አላት በቃ ምንም አታስብ፣ አሁን ጓደኛ እየመጣ ነው እሺ አለ። ማን ነው ክሮቤል ስትለው እንዴት አወቅሽ አላት። ስልክ ላይ አ ስልክ ላይ ደውልብህ ብለህ ወስደሽ እሱ ጋር ነበር የደወልችው ሲላት፣ አዎ አለችው። ሳሚን ጋር ደወልኩ አያነሳም፣ ክሮቤል ጋም ደወልኩ አያነሳም፣ ኪራ ጋ ስደውል አነሳ። ለአንቺ ብዬ መጣላት ያናድደኛል። ምን የሰው አይነት ስለያየው ነው የምትናደድ? ከሞቃ አልጋው ማስነሳቱ ምን ይባላል እያለ በሰው ኩል ተወቃሽ አታደርገኝ እያለ ሴትየውም በየተጨቃጨቁ ቅዱስም ደጋግሞ ሲደውል ለለኪራ አያነሳም። አንድ ነገር ቢሆን አታላስሽ አልወርድም አላት። ጽናትም ተጨንቃ ወደዛ ወደዚህ የተንቆራጠጠች ወይ ክብሮም ልቀስቅሰው እንዴ አይ በቀሰቅሰው ምን ያደርጋል እያለ ወይኔ አምላኬ፣ ጨነቀኝ እኮ ብላ ወደዚህ ነው ወደዚህ ሳላ የተንጎራደደች ነበር። ስጠብቀው አልመጣም በህይወቴ እንዳንቺ ፈጣጣ ሰው አይቻላውቅም፣ አለ ቅዱስ። እሷም በህይወቴ እንዳንተ እየጠጣ የማይሰክር ሰው አይቻላውቅም፣ አለ ቅዱስም። እየተጎነ ኪራም ደው መጥቶ ወንበሩን ሳበር ቁጭ ካለ በኋላ ኪራዬ አሌ፣ ሴትዮዋ እሷን ተዋት፣ በላሁን እንሄድ ሲለው ቅዱስ እሷም የተፈጠረው ነገለት፣ እንሄድ በቃ ኪራ ሲለው እሺ፣ እታች አስር ሆነው እየጠበቋችሁ ምንድነው የተፈጠረው አትነግሩኝ ወይ ብሎ ሲል ኪራ? ታሪኩ ብዙ ነው ይልቅስ አንድ ሁለት በል አለችው። ምን መጠጣት ነው እንውጣ ሲል እውነቷን ነው ህዝብ ነውታችሁ የሚጠብቀን አለ ቅዱስ። ቆይ ይሄ ሁሉ ምን ብታረጉ ነው አለ ኪራ። ወዲያም ጽናት ከክችን ገብተዋ እየጠጣች እያለ ክብሮን መጣ ተዛም እ አንቺ ትንሽ እንዴ አለ አዎ፣ ውሃ እየጠጣ አለችው። ችግር አለ እንዴ ሲላት፣ ምን እባክህ ቅዱስ ከሰው ተጣልቶ ተጣልቷል ተብሎ ኪራ አሁን ወጣ ስትለው ለምን እኔን አይቀሰቅሰኝም ነበር ኪራ አለው አላት። እንደዛ ከሆነ እየተቻኮለ ነው የወጣው ስትለው፣ እንደዛ ከሆነ በቃንች ግብና ተኛኝ እጠብቃቸዋለሁ፣ አለ። አይ ችግር የለም ግባናተኛ ታዲያ ችግር ካለ ቀስደሽኝ ብሏ። ሲሄድ ግን ውሃ አልሰጠሽኝም አላት። እሺ ረሳሁት ብላ ውሃን ቀርታ ሰጠችው። ኪራና ሴትዮውን ቅዱስ ቁጭ ብለው ስክር ብለዋል። ከቅዱስ ይልቁን ኪራ ሰከረ። ሴትዮውን ቁጭ ብላ እያዋራችሁ ነው ያለችው። ቆይ አንቺ ለገንዘብ ብለው ነው እንደፈለጉ ይላታል። አይደለም አለች እየተንተባተበች። ታዲያ ሲላት ከስተመር አፈናጥሬባቸው ነው ትላለች። ስክር ብለው ይለፋዳደደ ሰውዬ የአኔ ግባባ እያለ ሴትዮውን በፊት ከምሰራባቸው ደህና ደህና ከስተመሮች፣ ካስተመሮች አዲስ የገባሁበት ቤት አስፈነጠርኳቸው አንቺ ተንኮለኛ ሳትሆኚ ቀሪም ይላታል። ከዛም እየሳቀች በስካር ቅዱስ፣ ምን ውጣ ሲላቸው፣ ሁለቱ በጣም ሰክረው ነበረ። ከዛም እየተያያዙ እሱ ጥሏቸው ፊት ቀደመ። ሴትዮዋም ሰክራ፣ ቅዱስ መኪናው እስከሚያመጣ የጠበቁ እንዳንተ አይነት በአሁኑ ዘመን ለሚስቱ ታማኝ ሰው አላየውም ስትለው፣ ታማኝ ለመሆን እኮ ይላል እየተንተላፋለፈ ስክር ብለው የግድ መሸበት የለብኝም ሄጂ በቃ ሲላት ልትላቀቀው አልቻለችም። ሴት ክብሩን ጧት ሲነሳ ጽናት ከሶፋ ላይ ተኝታ ነበረ። ኬራ ቤት አላደረም ማለት ነው እያለ ወዲያው ቀሰቀሳት። እሷም በድንጋጤ ኪራ ኪራዬ አለችና ብድጋ፣ ኪራ ቤት አላደረም ወይ ሲላት ስንት ጊዜ እንደደወልኩለት ግን ያነሳም አለ። ቅዱስስ ሲላት እሱም ያነሳም። ልጆቹ የት ሄዱ ነው ሲላት ኪራ ግን ተቻክሎን የወጣው አለ አቅም አለ ጽናት። ቅዱስም ከመኪና ውስጥ ይመስላል ያደረው። ወዲያውን ስልኩን ሲያነሳ ምን አለ ወይኒ አናቴ፣ ጽናት አስራ ስድስት ጊዜ አለ ስልኩ ምንድን ነው? ጆሮዬ የሞቷን እንዲህን ካል የማይሰማው እያለ በረጅ ቆይ፣ ቡና ጠጥቼ ደውልላት አለሁ። ወዲያውም ሲያስታውስ ማታ ኪራ ብሎ ወይኒ ጉዳ ያደረግኩት ከልጅቷ ጋር ብሎ ወይኔ በ17ተኛ ጊዜ ጽናትን አነሳላትና ሄሎ ጽናት፣ ደህና ነው በጠዋቱ? ደጋግሞ አቤት ጽናት እያለ፣ እርግጠኛ ነሽ እስቲ ቸካርጊው። ወዲያውም ቆይሽ መልሽ ሲደውልለት ድንገት ኪራን ብድግ ሲል ከመኝታው ከጎኑ ሴት ነበረች። ቆይ ማነሽ አላት። ወይኔ ኩዲ ብሎ ራሱን ይዞ ቀስቅሶ ማነሽ ሲላት፣ ምን ማለት ነው ማነሽ? አለ ማታ ማሬ ፍቅሬ ስትል ምንድነው አላቅሽ የምትለኝ? አንቺ አፍሽን ዝጊ። ከዚህም በኋላ አታቂኝም አላቅሽም ማላት እጁን ቀሱ። ይልቅስ ኪራዬ ማታ ምን እንደተፈጠረ ጠይቀኝም ማወቅ አልፈልግም አንቺ ሴትዮ ብሎ ከኪሱ ብር አውጥቶ ወረወረለ። ምን ማለት ነው? እኔን አታውቅኝም ማለት ነው ኪራ ኪራ። ከሴትዮ ጋር ከወጣ በኋላ ስልኩን ደወለ። የት ነው ያለኸው? ፈልጋለሁ የታፈናለሁ አለው። በታችኛው ቅያስ ስለው፣ ቆይ ምን አድርገኝ ነው? ምን አስበህ ነው? እዚህ ውስጥ ይከተትከኝ? ከተኛውበት ቀስቅሰ አስመጥተህ አለው። ኪራ እሷ እኮ ናት በእኔ ስልክ የደወለች፣ ልክ ለጅቷን አላቃትም አለው። ቆይሺ አሁን እንዲ አይኗን የማየው ሲለው፣ ምን ነው የተፈጠረ ነገር አለው አለ። ቅዱስ አሁና ከሴተኛ ደር ይካካኑ ከያደርኩት አለው። ቅዱስም ሳቀ። ምን ያስቃል ሲለው፣ አባበልህ ነው አለው። ኪራም በሮሊ ከፍት ሲል ሴትየዋ መታ አጠገቡ ቆመችበት። ምን ደግሞ እዚህ ምን አመጣሽ? አላት። ምን አርጊ ነው የምትይኝ ሲላት፣ ለጊዜው ሰዎቹ መከታተላቸውን እስኪያቆም እንዳጨርሽ፣ እነሱ ከመጨረሳቸው በፊት እኔ ነው የሚጨርስ ሲላት፣ እኔ አማራጭ ስላጣሁ እንጂ አንተን መከተል ፈልጌ አይደለም አለችው። ቆይ ገንዘብ ሰጥሻ አይደለም እንዲ ሲላት፣ ያንተ የሰጠኝ ብርኩ ለሻይም አይበቃም አሁን ማደሪያ ስለሌለ ለሶስት ቀን ብቻ እቤት ታስገባኛለህ፣ አለችው አለዛ፣ አለችው አለዛ ምን በጸባይ ስሟን ቋቅ እስክለኝ የሰማትን ጽናትን በአካል አገኛታለሁ ማለት ነው ብላ አስፈራራችው። በሩ ላይ ቆሙ ሲጨቃጨቁ ጽናት በር ከፈተች። ወደውን ወዲያውን ክራዬ ስትለው ገፍትሯት ወደ ውስጥ ገባ። ሴትየዋም ተከትላ ገባች። ኪራ ለማስረዳት እንኳን አልቻለም። ወደ ውስጥ ገቡና ከሴትዮዋ ጋር ጽናት ተተዋወቀች። በኋላ ምንድን ነው የተፈጠረው ስትለው፣ ካልደበረች ለሶስት ቀን ትደር፣ እንግዳ በረከት እኮ ነው። ከኔት ነው የምታውቃት ዛሬ ነው የምታውቃት። እንዴት ማለት በአንድ ቀን የተዋወቁትን እንዴት አይከብድም? አለችው። ማለቴ ማለት እንግዳ መጥፎ ነው ማለቴ ሳይሆን ስትለው፣ በቃ ሂጅ ላታለሁ አላት። እረ ችግር የለውም? ዳም ከክፍል ከጽናት ጋር ወጣ። ቆይ ምን ተፈጥሮ ነው እያለች ጽናት በአሳዋት አስብ ጀመር። ኪራም በሩ ላይ ቆሞ መቼ ነው የጸዳ ህይወት የምኖረው፣ ሁሌ ታጭቆ ታጥቦ ጭቃ እያለ ማሰብ ቀጠለ። ከበሩ ላይ ቆሞ ትሰምኛለች አለ። ከሳሎንም ሄዶ አዎ፣ እስካሁን የጆሮቼ መስሚያ እያገለገሉ ነው አለችው። እዚህ ቤት ለሶስት ቀን ትቀመጫለች ትሰምኛለች። ግን የሆነ ነገር አደርጋለሁ ብቲ እጎዳሽ አለሁ አለ ኪራ የተዘፈቀበትን መውጫ እስከሚያገኝ ድረስ አሁን እንጂ ምን ይዘጋሻል? አላት። ደሞ ለዛው በትእዛዝ ያሰራኝ ሮቦት አይደለሁም አለ። ቤት ውስጥ እስከምትኖሪ ድረስ በእኔ ስር ነው አላት። ስማ አንተን ላስፈራራ ህይወትን ልበጥብጥ አላልኩኔ አለች። ሴትዮም ከዚህ በላይ መበጥበጥ ምን ማለት ነው? አላት። ቀጣይስ ምን ይፈጠር ይሆን? የዛሬው ዚ ላይ ያብቅቷል። ባይ ባይ